አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን መጋቢት ስምንት በዚህች ዕለት የእንዴና መኮንን ቅዱስ አርያኖስ በሰማትነት አረፈ። ይህም እንዲህ ነው። የከበሩ ፊሊሞናና አብላኒዎስ በእርሱ እጅ በሰማትነት ከሞቱ በኋላ እርሱም በስቃዩ ተሳለ። ከአማንያን አንዱ ከቅዱሳን ከደማቸው ወስደ አይንን ብትቀባ በራንክ ነበር አለው። ያን ጊዜም ከደማቸው ወስዶ አይኑን ቀባ። ወዲያው ፈጥኖ አየ። ከዚህ በኋላም በቅዱሳን ላይ ባደረገው ክፉ ስራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነት ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ ምዕመናንን ማሰቃየቱን ተወ። ዲዮቅልጥያኖስም በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂ ታምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራረጣቸው በየአይነቱ በሆነ ስቃይ ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሶ እንደሚነሱ። ዲዮቅልጥያኖስም ተአምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩት አዘዘ። ሁለተኛም ከጉርጓድ እንዲጨምሩት እስኪሞትም ከጉርጓዱ አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩ ልኮ ከጉርጓድ አውጥቶ በንጉስ ዲዮቅልጥያኖስ መኝታ ላይ አቆሞ። ንጉሱም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማና አንተ አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉስም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘ። በባህሩም ውስጥ ነፍሱም በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶችና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ስለስጋዬ እርሱ እንደሚያስብና ወደ አገሬ ወነ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስዶቶኛልና እናንተም በእስክንድሪያ ወደብ ስጌን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን ሳንበሪን አዘዘ። አንበሪም ተሸክሞ ወስዶ በእስክንድሪያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮችም ከዚያ የጠበቁት ነበረ። ወደ ሀገሩም ወደ እንዴ ነው አድርሰው ከቅዱሳን ሰማዕታት ከፊልሞና ና ከአብላኒዎስ ከስጋቸው ጋር በአንድነት አኖሩት። በረከቱም ከኛ ጋር ትኑ ለዛለሙ አሜን። በዚችም ዕለት ደግሞ ባስቆሮቱ ይሁዳ ፈንታ የተሾመ ከአስራ ሁለቱ ሐዋርያት አንዱ የሐዋርያው ማትያስ የእረፍቱ መታሰቢያ ነው። ይህም ሰውን ወደሚበሉ አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው አይኖችን አውልቆ አስሩት። ምግባቸውንም የመጻተኛ ሰው በድን ስለሆነ ልማዳቸውን እንዲህ ነው። መጻተኛ ሰው ሲይዙ አይኑን አውጥተው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። ሰላሳ ቀንም እስኪፈጸም ሳር ያበሉታል። ከዚያ በኋላ ወጥተው አርዳዊ በሎታል። ሐዋርያው ማትያስም ታስሮ ሳለ ሰላሳ ቀን ሳይፈጸም በጌታችን ተሳዝ ሐዋርያው አንድሪያስ ወደ እርሱ ደረሰ። የሀገሩ ሰዎች የሚሰሩትን ክፉ ስራ አይቶ አደነቀ። እጅግም አዘነ። እስረኞችንም ሁሉ አውቶ የሀገሩ ሰዎች ወደሚያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት አንድሪያስ እና ማትያስ ተገለጡላቸው። አገሩም ሰዎች ያዟቸው በአንገታቸውም ገመድ አስገብተው እስከ ሶስት ቀን በሀገሩ ጥጋ ጥግ ጎቷቸው። ሐዋርያትም ስለዚች ሀገር ሰዎች ስለ ደህንነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወይኒ ቤት ምሰሶ ስር ውሃ ፈለቆ፣ ውሃውንም ከፍ ከፍ ብሎ በሀገር ውስጥ እስከሚያስጠቀልቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና ህይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት በመጡ፣ በፊታቸውም አንገታቸውን እየተናሰሱ እያለቀሱ ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ፣ እናንተም ትደናላችሁ አሏቸው። ሊያም ሁሉ በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም፣ የአንድነትና የሦስትነት የመድኃኒታችን ስሙ ምስጢር ገለጡላቸው። ደግሞም ይህ የአውሬ ጠባይ ጌታችን ከእነርሱ ያደግ ዘንድ ጸለዩላቸው። በከዚያ በኋላ በአብ ቦል ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኖ ኤጲስቆጶሳትንም ቀሳውስትና ዲያቆናትንም ሾሙላቸው። በቀናች አይሞትም አጸኗቸው። ያስተማረቸውም ሰላሳ ቀኖች ያህል ከእርሳቸው ጋር ኖሮ ከዚያ ወጥተው የሄዱ የሀገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመናቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም በሰበከ የሀገር ሰዎች ይዘው በብረት አልጋ ላይ አስተኝተው በታች ስድስት ቀን ስድስት ሌሊት እሳት ና ድር ሊያዩት ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ስጋውም ሆነ የራሱ ጠጉር ወይም ልብሶቹ ምንም ምን እሳት አልለካውም፣ አንዳችም አልለካውም። እጅግም አደነቁ። አሁንም ዳግመኛ ሀያ አራት ቀን እስኪፈጸም ድረስ ሐዋርያ ማትያስን በተኛበት በዚያ ብረት አልጋ በታች እሳት አናደዱ። ከዚህም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። እርሱም በአብ ወልድ፣ መንፈስ ቅዱስም አጠመቃቸው። ካህናትም ሾመላቸው። በቀናች ያሞትም እያጸናቸው ከእርሳቸው ጋር ኖረ። ከዚህም ተነስቶ ስሟ ፊላዮን ወደ ምትባል ከይሁድ አገሮች ወደ አንዲቱ ሄደ። በዚህም በጎ እረፍትን አረፈ። ስጋውን በመልካም ቦታ አኖሮ ከስጋውን በሽተኞች በመፈወስ ታላላቅ የሚያስደንቁ ታምራት ተገለጡ። ልዩ የሆነች በረክቱም ከኛ ጋር ትኖር ለዚ ለሙ አሜን። በዚችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቀናጳጳሳት አስራ አንደኛ የሆነ የእስክንድሪያ ሀገር ሊቀ ጳጳስ ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበረ። እርሱም ባለበት ዘመን በቅብጽ ሀገር እንደርሶ ያለ የሌለ አዋቂ ብልህ የሆነ ምሁር ነበረ። የክብር ባለቤት በሆነ በእግዚአብሔር ፍቃድ በእስክንድሪያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትና ተግሳጣትን ደረሰ። የሹመቱ ዘመን ሰላም የሰፈነበት ነበረ። በቀናቸው አመቱ ይጸኑ ዘንድ ሕግና ስርዓትን ሁሉ እንዲጠብቁ ሕዝቡን ሁሉ ጊዜ ይመክራቸውና ያስተምራቸዋል። በወንጌላዊ ማርቆስ ወንበር አስር ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከኛገርቱን ለዘለሙ አሜን